የኤሌክትሪክ መሰረተ ልማት በመስረቅ ወንጀል የተጠረጠረ ግለሰብ እጅ ከፍንጅ ተይዞ ክስ ተመሰረተበት። ረዳት ሳጅን መልካሙ ዜና ዝርዝር አለው። ተጠርጣሪው ግለሰብ የወንጀል ድርጊቱን ፈጽሟል ተብሎ በቁጥጥር ስር የዋለው በየካ ክፍለ ከተማ ወረዳ አምስት ሾላ ተብሎ በሚጠራው አካባቢ ነው። ግለሰቡ በኢትዮጵያ ኤሌክትሪክ አገልግሎት ውስጥ በቀን ሰራተኝነት ተቀጥሮ የሚሰራ ሲሆን በውድ ዋጋ የተገዙና ለዝርጋታ የተቀመጡ የተቋሙን ኮፐር ኬብሎች በመቆራረጥ በሻንጣ ይዞ ሊሰወር ሲል ከነ ኤግዚቢቱ እጅ ከፍንጅ ተይዘዋል። የየካ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ምክትል ኢንስፔክተር ሙራድ አብደላ እንደገለጹት በተጠርጣሪው ላይ ተገቢው ምርመራ ከተጣራ ከተሰራ በኋላ በአቃቢ ህግ ክስ ተመስርቶበታል። የመሬት ውስጥ ተቀባሪ የኤሌክትሪክ መስመር የሆነውን ቆርጦ በሰጌቶና በምላጭ ወይም ደግሞ በከተር በሚባለው ቆራርጦ አዘጋጅቶ ይዞ ለመሄድ ሲል ከነንብረቱ እጅ ከፍንጅ ተይዟል። ያው ይህም እንዳለ ሆኖ የኢትዮጵያ ኤሌክትሪክ ኃይል አገልግሎት ተወካይ የሆኑት ቀርበው እንዳስረዱን የዋጋ ንብረቱ ወደ 200 51285 ብር የሚገመት ንብረት ነው። እንዲሁም ደግሞ የንብረቱ ሁኔታ በጣም ከፍተኛ የኃይል ማስተላለፊያ የሆነ እንዲሁም ደግሞ ጉዳቱም አመዛኝ እንደሆነ ገልጸውልናል። ያው ተጠርጣሪውንም እኛ ይዘን የሚገባውን ማስረጃና መረጃዎች ከሰበሰብን በኋላ እንዲሁም ደግሞ ኤግዚቢቶችን ከያዝን በኋላ ለክፍሎ አቃቢ ህግ አቅርበን ክፍሉ አቃቤ ህግ መርምሮ ወደ ፍርድ ቤት አዘዋውሮታል። መሰረተ ልማቶች የሀገርና የጋራ ሀብት በመሆናቸው ህብረተሰቡ ከጉዳትና ከስርቆት ሊጠብቃቸው እንደሚገባና ወንጀል ተፈጽሞ ሲገኝ ለፖሊስ ጥቆማ በመስጠትም ሆነ ተጠርጣሪዎችን ይዞ ለፀጥታ አካላት በማስረከብ የተለመደ አጋርነቱን አጠናክሮ ሊቀጥል ይገባል ሲሉ ምክትል ኢንስፔክተር ሙራድ አሳስበዋል። ከነ ንብረቱ ከነ ኤግዚቢቱ የተያዘበት ሁኔታ ነው ያለው። ይህ የሚያሳየው ደግሞ የህብረተሰባችን እንዲሁም ደግሞ የፖሊሱም የንቃት ሁኔታ ጥሩ በመሆኑ ነው። ስለዚህ ማህበረሰባችንም ቢሆን እንደዚህ አይነት ወንጀሎች ሲፈጸሙ ድርጊቶችን አይቶ ዝም ከማለት ወደ ፖሊስ በመጠቆም እና በማስያዝ ለህግ አካል አቅርቦ ውሳኔ ማሰጠትና ሌሎችም ሰዎች ከዚህ ድርጊታቸው እንዲቆጠቡ ወይም ደግሞ ከዚህ ድርጊታቸው ሌሎቹን ሊያስተምሩ ይችላሉ ተብሎ የሚገመተውን የህግ አካል ላይ አቅርበው ቢያሳዩ ለሌሎችም ትምህርት የሚሆንበት አጋጣሚ ስላለ ሁሉም ተረባርቦ እንደዚህ አይነት ወንጀሎቹን ቢያስቆም የሚል መልእክት ነው ያለኝ።